ጉቺ የደውላት ለኛ ተነሳ ነው። ደወልኩላት ከቤሩት ጀምሮ የምታውቃት አብራት ይኸው በቃ አላመነችም። እንዳለ ኤርፖርቱ ራሱ ተው ብለውን ነው። ሰው ራሱ እንትን ያለውና አንዳንዴ ይከብዳል። የልብሽን የምትነግሪው ጓደኛ ሰዓቱን ጠብቆ አረፍ ሲባል፣ ለዚች ቀን ለምታልፍ ቀን ነው። ሻንጣ አዘጋጅታ እሷ በካርጎ ተላከች። ጉቺዬ ይሄንን ሻንጣ አድርጋ ልትልክ ነበር። እግዚአብሔር አልፈቀድም። አንዳንዴ ከኛ ሐሳብ ሳይሆን ሲቀር እንዴ ነው ብቻ። እግዚአብሔር የሆነው ይሆናል። ለቤተሰብ መጽናናትን እና አንቾ እዛ ሆናችሁ ይሄው ላችሁ ይሄን ሻንጣ ነበር አስቀምጣ ይገባችሁ። ይሄው እናት ሀገሯ ሶስት ዓመት ተቀምጣ እቃዎቿን አስተካክላ ልትገባ ያሰበች ዛሬ ሻንጣዋ ቀደመ ከእሷ። አሁን እኮ ደህና ነበረች። አይ ትደክማለች ሳምሪኝ ነው ሳትካውን ድረስ ሙኒትዬ፣ ቡጣ ራሱ እኮ ስንት የመሰለሽ የምትወድቀው፣ የሆነ ሰከንድ ታለቅሳለሽ። ዛሬ በግድ ነው ምግብ አብልቻት የመጣሁት። በግድ ምለሳለሽ፣ ሁለት ጉርሻ ሁለት ጉርሻ። እዛም ገና ያለ ነገር ስንት ነገር ይጠብቃል። አንቺዬ፣ እንደው በመድኃኔዓለም ደክማለች። አቅም የላትም መናገር፣ ድምጿ እንደማችል ነው። ስለዚህ ኢትዮጵያ ጭራሽ አስለቅሳችሁ እንዳታስለቅሷት፣ መዳን ያለምን ነው ምሱ በቃ እኛ ከዚህ ሶስትም አራትም ሆነ አምስትም ሆነን ልከናል። ምንም ምንችለውን አድርገናል። ስለመጣን ስላልመጣን አይደለም። ስለዚህ እናንተ ደግሞ አደራችሁ በቃ አሳርፏት፣ ኢትዮጵያ አሳርፏት። የእግር ሳሙናዬን አስገቢልኝ አንዴ ያ ብዬ ፍላይቱ ስንት ሰዓት ቀረው? ያው ሁሉም መጥቷልሽ። ወጥቶ ከመቅረት ይሰውራችሁ? ወጥቶ ከመቅረት ይሰውራችሁ። ጓደኛዬን ተሰናበትኩ። ጓ ጓደኛዬን በካርጎ ላኳት። ጓደኛዬን በካርጎ ላኳት። አውራ አውርተን አለሽ ከኔ ጋር ዱባይ ስንት ሰዓት ነው? ኖ ኖ ኖ አትቀይሩት። የኢትዮጵያውን ራሱ ትናገራለች። ዋን አውር ዲፍረንስ። ስለዚህ ሰቨን ሰርቲ ፍሮም ዱባይ ታይም ኦኬ፣ በቃ ሁለት ሁለት ሰዓት ነው አለች። ናይን ኦክሎክ አለች። ስለዚህ ኢትዮጵያ ጠዋት ሁለት ሰዓት ላይ ሰዎች፣ ያ ሁለት ሰዓት በትክክል ቴንክ ዩ ሁለት ሰዓት ትደርሳለች። ነው ነገር ታቻለ የኛን ነገር ጨርሰናል። ሰዎችዬ መሰናበት ምትቁ ያው ሁላችሁንም እንግዲህ ወደ እነሱ እየሄድኩ ነው። እግዚአብሔር ይመስገን ከኛ ጋር ያለው ነው። ኦኬ ፎቶ አንሶ ብላኝ አለች በቃ

እውነት በጣም እግዚአብሔር ይባርካችሁ፣ ተባረኩ። ይሄ ከሁድ ጀምሮ በጣም እየተንከራተተ ነበር። በጣም እኔ እሱን በቃ እውነት መስዬው ስራ። ተባረክ ወንድሜ እድሜና ጤና ይስጥ። ይህን መልካም በእውነት ስከታተል ነበር ከመጀመሪያ ጀምሮ ተባረክ፣ ወንድሜ ተባረክ፣ በጣም ሉ ህሉ የለችም እንዴ ጆጆ? ሉ ሉ ውስጥ ናት መሰለኝ። እንጃ ወይ ደግሞ እግዚአብሔር ያጽናሽ እህቴ፣ እግዚአብሔር ያጽናሽ እህታችንን ነብሷን ይማር። በጣም አስነላሉላችን ነብሷን በገነት ያስገባልን። ወቶ ከመቅረት እግዚአብሔር ይጠብቀን። እህቴ የኔ መልካም ተባረኪ። መናዬም ሆነ ሳሬዬም፣ ጆጆዬም ስሁላችሁር የኔ ሙኒት ወይ መሲ ሄድኩኝ።

ሁንዳች ጋር ሆነ እነሱ ፓሲንግ ላይ ትገባለች። እዛ ነው ገባኝ እኮ በትበላቸውና አንድ ሰው እንስጣት፣ አንድ ሰው እሷን አስገባት፣ ከእናንተ ትለያይና ትግባ። እዛ ስትደርስ ደክማ ወድቃ ነው የምትደርሰው እዛ

አደራ አንስት አንድ እህታችን አለች። ዛሬ ሮሜ የለችም እንዴ? በእናት ደግሞ ጠኝታ የሆና ስንት ቀን ማሪ አታነሳም። አረ ማሪ ስንት ቀን በጣም እኮ ነው የምታሳዝን። ሱበቃ ህንቾ ብትኖር አንዴ ብታየን ባስጠ እንዴ ኪኪ ያለሽ አይደለ? አደራ በእናታችሁ፣ ብጣየም በእናታችሁ። ኦረዴ ተጎዳሽ ናት በራሷ ሰውነቷ አይችልም። እንኳን አዘን ኖሩባት አደራ ክክዬ በማርያም እቺት አንዬ የመጣች እኔ ለወረድላት ላንዬ አስገባት። እኔ ባለው እኔ ወርጃ አስገባታለሁ። እኔ ወጣለሁ ሁኜ አንቺ መናዬ ሁኜ እኔም እቤት እኔ ምልሽ መናዬ ብቻዋን ነው የምትሄደው ልጅቱ። አዎ እሷ ብቻዋን ነው የምትሄደው ቻው በሏቸው ከዚያ፣ እኛም ወደ ቤታችን ፕሌኑ ስትገባ ለትንሽ አረፍ ትላለች። እግባ አኒ አደራ አደራ ቡጣዬን በሰማዕቷ ይሻለን። አደራ ታውቂያለሽ፣ ውስጧን ጎድሏታል። ፈርታ ነው። ሁለት ጉርሻ እንኳን የጎረሰችው ሙሉ ቤተሰቡ በቃ፣ ምን ይሻላል? ልትሞት ነው። ቀደ መና ብላሻለች። በይድኝ በናትሽ። እኔ አደሯን እንደተወጣኝ እሷም አደራይን ትወጣ። ንገሪያት በእናትሽ። አትችልም እኮ አቅም የላትም። አሁንስ፣ ኧረ አልቻለችም። ትንሽ ታለቅስና ፌን ትሰራለች። ትንሽ ታለቅስና ፌን ትሰራለች። አሁን ቅድም በጣም ጮኩባት። በቃ ወደ አስራ አንድ ሰዓት አካባቢ በጣም ጮኬባት ይዣት ዛኛው ላይኛው ቤት ይዣት ሄድኩኝና እንደ ህፃን ልጅ ድንች እንደዚህ እንደዚህ አድርጌኝ ያጎረስኳት አደራ በቃ ስታውረኝ ስታውረኝ ስታረ ስታወረኝ እሳሽ መመገብ አለብሽ፣ መቆም አለብሽ። ልክ እንደዚህ ፌንት እየሰራሽ አንቺ ከፊት ለፊቴ እኮ ደረቴ መታ ነው ያለችው። እኔን ናት። አዎ የቡጣ እህት ናት።

ድምጿ ላይ ሰማችሁ ይችላል። እግዚአብሔር ያክብርልኝ። ድምጿ ስለማይሰማ ነው። ሁላችሁንም እግዚአብሔር ይስጥልኝ። ሙኒቴ ይነግራል። አንድ አላህ ይስጥልኝ በሰላም ያስገባልን። ሙኒት ነች የውላ ነገር ለዚህ ነገር ልታረግ የቻለች ልበመልካም መልካም ጀግና እህታችን ነች። እንግዲህ ዱባይ ላይ ለእናቷ ለጓደኛ መሲ ብሪጅ ስቶን ፎቶ ይዛ መታ

እግዚአብሔር አምራት ብድራችሁን በሰማይ የነፍስ ዋገር ያርድላችሁ። ወጥቶ ከመቅረት እግዚአብሔር ይሰውራችሁ። ሌላ የምንለው ነገር የለም። ሙኒት ያስራ በጣም አመስግኑልን።

እሺ ሳምሪዬና አደራሽ፣ በቃ ቡጣ እንዳታስለቅሰዋት። ሰላም ወይ? ምን ሰደት ስልኩን ወደ ላይ አድርጊው። ስልኩን ሪሙቭ አድርጊውና በኋላ ላይ ትሰቀያለሽ። ወደ ላይ ስታረጊ ይጠፋል። እሪቺ እስኪ ሲስተር ናገኝ ቁጥሩና የምትለው እሺ እኔ እኮ ስልኩን ወደ ላይ አርገው ስትለኝ የራሴን ስልክ መስሎኝ ወደ ከፍል አርገው የኔናት

ቲክቶክ ላይ ያላችሁ ግን ሄዳችሁ ተቀበሉ ብለናችሁ የት አባታችሁ ነው ያልመጣችሁት? አንዳችሁም አትታዩኝም። ሰርግና ኮንሰርት ብትጣሉ አዳራሹ ሞልታችሁታል። ማንም የለም። አፈርድም ያስበላችሁ አፈር። ሰላምን ሲስተርን አሳይ ወጣለሽ ለማጥፍ ለዚህ አይነት ጊዜ አበሻ ይገኝም። ይሄኔ ኤርፖርት ቴዲ አፍሮ ሊወጣ ነው ኑና ሰላም በሉት ቢባሉ፣ አዳራሽ ሞልታ ያጨናንቃሉ። ድግስ ልትውጥ ምትጠራ አበሻ የከት ልብስ ለብሰ ትመጣለች። ሆዳ ፈር ብሎ አፈር ያስብላል። ተስሻር አደርጌ እንትንም ኔትወርክ ነው መሰለኝ። ስስብህ ስስብህ አትገባ ውስጥ ነው በቃ። ይሄ ወጣ ወጣ ይሄ እኔ ጋ ነው። ተስሻር አደርጌ እየጠራ ነው። በቃ ኦኬ። እንዳትዘጊው ብሪች አልገባው። እሺ፣ እሺ

ሪች ልጇን ያዙት፣ እሺ እንዳይወድቅ ይህኔ እናት ደሳፈሪ ብላ

ከዚህም ተው ስንላችሁ ይሄን ነው። እዚህም ደክማ ብን ሄደች። ጭራሽ እዛም ደግሞ ሌላ ነገር ደግሞ እንዳይፈጠር በእናታችሁ ዋና ዞር ብቻ በሉላት፣ ከአጠገቧ ጋር ዞር በሉላት። ይኔ እናት እኔ ልዘርጋለ እናት ማጣት አለምን ማጣት እኔ እኔ ከፍት ያረጉላት ሰውም ትንፋሽ እኮ እንትን ይላጣል ያደግማታል።